የለን ኢትዮፕ ተከታታዮች ሁላችሁም ላይክና ሸር ሰብስክራይብ እያደረጋችሁ አበረታቱኝ። የዮሃና ድራማን ክፍል ሰባት እንይዤላችሁ ከች ብእያለው። ሁላችሁም ላይክና ሸር ሰብስክራይብ አድርጉ። ታዲያ ኦኬ። አሁን የሉል ጓደኛ እኔን የሚመስለው የሉል ጓደኛ እንግዲህ ዮሃናን አግኝቶ እያወራት ነው ማለት ነው። ሉል ከሉል ሊቀማ ነው ማለት ነው። መናጤ ይሆን እኔን የመሰለ ሰው አወድሻለሁ፣ አብረን እንኖር እያለሽ አንቺ እንደዚህ የምትሆኚው አለ። ይህን ነገር አመላክ መላእክቶች ቢሰሙ መላእክቶች ቢሰሙ ምን እንደሚፈጠር ታውቂያለሽ? አላት ለዮሃና። እሷ ደግሞ በስመ አብ፣ እኔ እንደዚህ አይነት ነገር አልወድም። ምንድን ነው የምታወራው? ቢያንስ ይህን ጉዳይ ለመስያት ስነ ጭፍሮች ነበር የሚወርደው አለ። ጉረኛ፣ በልበል፣ ስርአት። እንደዚህ አይነት ነገር እፈራለሁ አለች። እንደው ፊልም ምናምን አታይም? ለጊዜው ብዙም አላይም አለች። ለማንኛውም ምርጥ ፍርጥ ፊልሞች ነው ጋብዝሽ። የተገናኘንበትን ሀሳብ ብናወራስ ምንድን ነው የምትለኝ እያለችው ነው። እሱ ደግሞ እያወራን አይደለ እንዴ አለ። እኔ ግን የፈለግኩት ከኔጋ ችግር ካለብህ ሰራውቅ ያስቀየምኩክ ነገር ካለ ብዬ ነው አለች። እንዴ የከተማ ልጅ አይደለሽ እንዴ? ነኝ ግን እና ምን ሆነሽ ነው? አቤኔዘር እኔ ማናያል ሽው፣ እስኪ አንዴ እንኳን ሳወራ አስጨርሽኝ አስጨርሰኝ። እሺ ቀጥይ አላት። ልክ ነህ እኮ አለችው። ልክ ነህ እኮ አለችው። እኔ ብዙዎች ወንዶች ያሸግሩኛን፣ ግን አንተን ለማግኘት ያሰብኩት አንደኛ የሉል ጓደኛ ነው፣ ሁለተኛ ደግሞ በጣም እየነዘነስክ ስላሸገርከኝ ነው ያገኘው። እስፔሻል ስለሆንክ ነው ብትኝም፣ እኮ ችግር የለም አላት። በጣም የልዑል ጓደኛ ነው ብሎ ያው ይህ ጓደኛውን ጓደኛ ለመንቀጥ ተፍ ተፍ እያለ ነው ማለት። ይህ ብኒዘር የሚባል ሰይጣን። አሁን ደግሞ ልዑል ከጓደኛው ጋር እያወራ ነው ማለት ነው። ከክብሮም ጋር ማለት ነው። ክብሮም አልኩኝ። ሌላ ቆይ፣ ግን ከመገናኘታችሁ ገና ሳምንት ሳይሆናችሁ ሌላ ድራማ ጀመራችሁ። አለ የልውል ጓደኛ ማለት ነው። ተጨንቃ ይሆናል ግን ታምናሃለች። ዋናው ነገር እሱ ይመስለኛል አለት እሱም በእርግጠኛ መሆን እችላለሁ። ምን አደረግክ ማለት ማለት እንዳታምንህ ያደረገ ነገር ምን አለ እኔ ማውቀ ምንም ነገር የለም እሷ የምታስበውን ነገር ምን አውቀት አልቻልኩም ግን ከመሬት ተነስተን የዘጋቸኛል እኔ እንጃ ወይ ጊዜ ስጣትና እናናግራት ወይ ደግሞ አላቅም በቃ አለ እኔ ግን የሆነ ሰውን አንድ ነገር እያደረገ እንደ ይመስለኛል ምን አይነት ነገር እኔ እንዳታምነኝ ወይ ሌላ ነገር እንድታስብ ወይ እኔ እንዳታምነኝ ሌላ ነገር እያደረገ ያለ ነገር፣ እየጠመጠመ ያለ ሰው አለ፣ አልቦ ማለት ነው። ለጓደኛው ምን አይነት ነገር አለ? ምን አይነት ወይ የእኛን ፍቅር አይቶ እኛን ለ እኛን ለመለያየት ችግር እየፈጠረ ያለው ሰው አለ። ምናልባት አቤል አለው። አቤል ማለት አለ። አቤል ማለት ታሪኩ ብዙ ነው። ምናልባት ምን ምናልባት ሶስተኛ ሰው ካለበት እኔ የምገምተው አቢል ነው አለ። እኔ አቢል እኮ ጓደኛዬ እንዴት እንደዚህ ነገር ሊያደርግ ይችላል? ብቻ እስኪ እርግጠኛ ባልሆኑት ነገር ከምትወስን ጊዜ እንስጥና እንየው አለ። አሁን የምናይበት እኮ ጊዜ የለንም ብሎ ስልክ ሊደውል ነው ምን እያደረክ ነው አለው። አቢል ጋር ልደውል አለ። አንተ የምርህን ነው? ተረጋጋ፣ እናስብ እንጂ ስንት ነገር ያሰበ አይምሮ ስንት ነገር የነደፈ አይምሮ እንዴት በበለው በለው እንዴት እንዳለ ተረጋጋ እንጂ ምንድነው፣ አንዴ ባንዴ እንትን የምትለው ተረጋግተህ አስብ እያለው ነው ማለት ነው። እሺ ምን ማድረግ አለብኝም? እና አስብ ተረጋግተህ ነው ማድረግ ያለብህን ነገር ማድረግ ያለብህ እንጂ ቸኩለህ በመቸኮል አይደለም እያለው ነው ማለት ነው። እሱ ደግሞ እሺ ብሎ ተቀበለ። አሁን ደግሞ ይሆናል ደፍተሯን ገልጠ፣ እኔ ማንንም ምን ማድረግ እንዳለብኝ አላውቅም። አቤኔ ጥሩ ሰው ይመስላል፣ ግን ደግሞ ልውል ደግሞ ጥሩ ሰው ነው የሚመስለው እያለች ነው። ልውልን እንግዲህ እንድትጠላው እያደረጓት ነው፣ ያንኛውን እንድትቀርብ እያደረጓት ነው። እንግዲህ ቁጭ ብላ ጥናቷን ማጥናት አልቻለችም። ደፍተሯን ይዛ ያው፣ እናትየዋ ደግሞ ትምህርቷ እንድትማር ነው የሚፈልጉት። ያው ሄሎ፣ አለች ስልክ አንስታ። ሄሎ አብኔዘር አለች። አብኔዘር ነው ስሜ ያላልከኝም አለችው። ለምንድን ነው የደወልከው አለችው። ግን እሺ እያጠናው ነበረ አለች። በነገራችን ላይ ሊቃ ጥራት ወይ የውጭ ሌላት ነው በጣም ከባድ ሰው ነው ከ ስለደወልክ አመሰግናለሁ፣ ደህና አደር ብላ ዘጋችበት ከ የት ሄዳን ብለሽ ነው አለ እና ከዚህ ልጅ ጋር ለመለያየት የሚያደርገው ነገር ከልውል ጋር በጣም ደስ አይልም። እንደዚ አይነት ጓደኛ ፈጣሪ ጠብቃችሁ ጓደኛችሁ ጓደኛችሁ እናንተን ጓደኛ የሚወስድ ነገሩ አሁን ደግሞ ነገሩ ጓደኞች ለመርዳት ያለሽ ልብ አደንቃለሁ ግን ብዙሃት ጠርጥረኝ ተከራዩ ጋር እያወሩ ነው የሉል ጓደኛ አይ ብዙ እንዳናስቸግርሽ ብዙ እንዳናስቸግርሽ ፈርቼ ነው ማለቴም እንዴት አለችው ብዙ ከላይ ከላይ ከታች ከኛ ጋር እያልሽ አላት ትጎጅ ብኛለች ብይ በእኔ የሆንብህ ነገሮችን በቀላሉ እናስተካክላቸዋል እሺ ካልሽ አላት የእሷ መንገድ ደግሞ ለማግኘት ያንን ያህል ከባድ አይደለም። ማለት ምንም ፍንጭ እኮ የለም ሴት ልጅ አይደለች እንዴ? ሌላው ቢቀር ጸጉር ቤት መሄዷ ይቀራል? እሺ ጸጉር ቤቱም ተው አንድ ሱቅ ደንበኛ አታጥም። ከየትኛው ስልጠና ተቋም ነው አንቺንን እየተማርሽው? ደግሞ ሴት ነች። አብዛኛውንም ነገሩም ሁሉ በፓተር ነው የምታደርገው እንጂ እንደናንተ ድብልቅልቅ አታደርገውም፣ አለችው አሁን መነቋቆር ጀመርን። የምሬን እኮ ነው። ስለዚህ የሄደችበትን መስመር መከተል በጣም ቀላል አማራጭ ነው አለች አለችው ማለት ነው። እሱ ደግሞ ሰላወኩሽ ደስ ብሎኛል ማርክ እባላለሁ። እኔ ደግሞ ቢሊን እባላለሁ። ጓደኞቼ ደግሞ ቢስማርት ይሉኛል። ቢስማርት በጣም ደስ ይላል አለ ማርክና እንግዲህ ብሌን ያው እያወሩ ነበረ፣ ሰለ ሉል ጥሩ ጓደኞች ሆነዋል። እሺ ምን አዲስ ነገር አለ እያለው ነው። አሁን ደግሞ የዚህ ነገረኝ ነገረኛ የሉል ጓደኛ ጓደኛ የተባለ ሰይጣን ከታላቅ ወንድሙ ጋር የሆነ ነገር እየሰራ ነው ማለት ነው። ወንድም ተብየውም የሆነ ሸረኛ ነገር ነው። ብዙ ነገር አለ እና ምን አባህ ይቆልፋን ተናገረ፣ አለው ከዛ ሰጠው። ይሄ ምንድን ነው አለ። ምን እያደረክ ነው አለው። ይሄን ከየት አገኘኸው? ይሄ ኮፒው ነው፣ ኦሪጂናሉ ጓደኞች ጋና ያለው። ይሄ ፋይል አንተም ከስድስት እስከ ሰባት አመት የሚያበሰብስ ፋይል ነው አለው። ማለት ምን ልታደርግ ነው አለው። በነገራችን ላይ የሉሉ ታላቅ ወንድም ለእናትየዋ የእንጀራ ልጅ ነው። እንግዲህ ንፍረቱን ወደ ራሱ ለማዞር በጣም የማያደርገው ነገር የለም። የጓደኛው ደግሞ ምን አግኝቶበት እንደሆነ እስር ቤት ተበሰብሳል አቁም እያለው ነው ማለት አለ። እናማ እኔን ደግሞ አንድ ነገር አደርግሃለሁ ብትለኝ ጓደኞቼ በአምስት ደቂቃ ውስጥ ፖሊስ ጣቢያ ይወስዱሃል። አሁን የምትወስነው ውሳኔ ወስን አለው። ለምንድን ነው የፈለከኝ አለችው ልውል ደግሞ የሆነን እየራቅሽኝ እኮ ነው የተፈጠረ ነገር አለ ማለት እየጠየከኝ ነው ማለት ምን አጠፋው እየቀለድክ እንደሆነ እየቀለድክ መሆን አለበት አለችው ያው እሷ ደግሞ ያው እንግዲህ እሱ ጓደኛ ሴራ እየጎነጎነ ከእሷ ጋር እንዲርቅ ከሱ ጋር እንዲሆን ያው እሷ ደግሞ ወሬ እየሰማች ያው እንግዲህ ልውልን በጣም ነበር የምትወደው ከልውል ለመራቅ በቃ እያደረገች ነው ማለት ነው ውሉ ደግሞ ተጎድቷል። አገር ሁሉም የሚያውቀው ነገር አይደለም እንዴ? ምኑን ምን እየገባኝ አይደለም። ምናልባት ብውል ከሌሎቹ ለየት ያለ ወንድ ነው ብዬ አስቤ ቦታ ላሰተሀምኝ ነበረ አለች ማለት አለ እኮ ምን አጠፋው? ምን አጠፋው አለችው። አሁን ቪዲዮ ልታሳየው ነው ማለት ነው። አሳየችው፣ ቪዲዮ እንግዲህ ሀያ ውሸት ቪዲዮ እየጎነጎኑ ማለት ነው። በጣም ተናደደ። ልውል በጣም የሳዘነ ምርጥ ልጅ ነው። በነገራችን ላይ ቆይ ምን እንዳደረግልህ የምትፈልገው? ከአባትን የምትወርሰውን ውርስ ግማሹን ታካፍለኛለህ አለው። እኔ ምንም አይነት ድርሻና ውርስ የለኝም አለ። ይሄ አቤል የሚባል ሰውዬ በጣም ብዙ ነገር ነው። አንዴ ከሩድ ጋር አንዴ ከወንድምየው ጋር ሴረኛ ነው። እኔ ምንም የማካፈል ነገር የለም። አላካፈልከኝ ግን እስር ቤት ነው ንመረውረ እያለው ነው እንግዲህ ከወንዱ ከቤተሰቦቹ ነቁጦ እንግዲህ ለዚህ ያካፍል ነው ማለት ነው እንግዲህ እስር ቤት በመል ወድቅ አለው ብሎ ፈርቶ ተሞላቆ ማደግ እኮ ነው ችግሩ። እኔ ተሞላቅቄ አዳደግኩም አለ። እናቴ በችግር ነው ያሳደገችኝ። አባቴ እስከ ጉርምን ስና የሳ ድረስ ሊቀበለኝ ፈቃደኛ አልነበረም። በቤተሰብ ነው አለው። ልውል አሁንም ልጁ እንዳለመቀበል የሚፍጨረጨረው እሱ የራሱ ጉዳይ ነው አለ። አይ እንዲሁም እንደውም እንደዚህ እናደርጋለን፣ አንተ አባት ስለምናምንህ በልውል እንሄዳለን አለው። አንድ ያዘጋጀሁት ፕሮፖዛል አለ አለ። ልውል አባትህን እንዲያመቻች ታደርጋለህ። እስካሁን አልገባህም አለው። ድሮም እንደማይገባ እርግጠኛ ነኝ። አሁን እንግዲህ በልውል ደግሞ ሊሄዱ ነው። በጣም ሰይጣኖች ናቸው። በጣም አሁን የታላቅ ወንድም እንግዲህ በልውል ሊሄድ ነው። ልውልን ብር እንዲቀበል አድርገው፣ ያው ከተቀበለ በኋላ ያው እንግዲህ ሴራ ሊያሴሩ ነው ማለት ነው። በጣም ያስጠላ፣ በጣም ነው የሚያስጠላው፣ በእውነት አሁን እንደዚህ አይነት ሰዎችን ፈጣሪ ከበጣ ገባችን ያርቅልን ነው የሚባለው። ያው ወዳጅ መስለው ጥላቶች አሉ። እና በነገራችን ላይ ያው ከወዳጄ ከጥላት መጠቀቅ ይቻላል እና ከወዳጅ ጥላቶች ፈጣሪ ይጠብቀን ሁላችንንም እና ሁላችሁንም አመሰግናለሁ ስለነበረን ቆይታ በሚቀጥለው ደግሞ ክፍል ስምንትን የዋና ድራማ ይዘን እስከምንመጣ ድረስ ሁላችሁም አመሰግናለሁ ሁላችሁንም ፈጣሪ አምላኩ ሀገራችንን ሰላም ያደርግልን ሁላችንንም ለሀገራችን ምድር በስደት ያለን ለሀገራችን ምድር ያብቃን በሀገር ውስጥ ያሉትን ይጠብቅልን እና ሁላችሁም አመሰግናለሁ። ፍቅር፣ ሰላም፣ አንድነት የመተሳሰብ ያድለን። ሁላችሁን ወዳችኋለሁ። የዩቲዩብ ተከታታዮች እና ሁላችሁም ታዲያ ላይክ፣ ሸር፣ ሰብስክራይብ። እስኪ ዝም ብሎ ሰብስክራይብ እያደረጋችሁ ሰብስክራይብ እየቀነሰብኝ ነው። በጌታ እስኪ እንደው አበረታቱኝ። እንደው የስደት እህታችሁ የመዳም ቅመም ነኝና፣ እስኪ ከመዳም ቅመም አውጡኝና እንደው ሀገሬ ገብቼ እንድኖር እንደ ቻናሉን አሳድጉልኝ ፕሊስ እና ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው እስከምንመለስ መልካም ጊዜ፣ መልካም ቆይታ